ጤና ይስጥልን ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባለሁ። የኢፌዴሪ የተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ የሚመራው የተጓደሉ ሰብዓዊ መብት ኮሚሽነሮች አስመራጭ ኮሚቴ ስራውም በይፋ ጀመረ። ከተለያዩ ተቋማት ከተወከሉ ሰባት አባላት የተካተቱበት ኮሚቴውም በፈቃዳቸው የለቀቁ ሰብዓዊ መብት ኮሚሽነሮች የሚተኩ እጩዎችን የማስመረት ስራ እንደሚከናወን ተገልጿል። አፈ ጉባኤ አቶ ታገሰ ጫፎ ኮሚቴው ስራውን በጀመረበት ወቅት እንደገለጹት አስመራጭ ኮሚቴ በሰብዓዊ መብት ኮሚሽን የተጓደሉ ሶስት ኮሚሽነሮች እንዴት የሚያስመርት ገልጸዋል። የኢትዮጵያ ሰብዓዊ መብት ምክትል ኮሚሽነር የሴቶችና ህፃነት ጉዳዮች ኮሚሽነር እንዲሁም አካል ጉዳተኞችና አረጋዊ ኮሚሽነሮች የማስመረጥ ስራው ግልጽነትና ተጠያቂነት በተሞላበት መልኩ በተቀመጠው የጊዜ ሰሌዳ እንዲጠናቀቅ በትኩረት ሊሰራ እንደሚገባ ያሳስበዋል። በፈቃዳቸው የለቀቁ ኮሚሽነሮች ለማሟላት ጥቆማ እየተጀመረ በመሆኑ ለህዝብ ተደራሽ በማድረግ መስፈርቱን የማያሟሉ ግለሰቦች በተለያዩ አማራጮች ጥቆማ በመስጠት ማህበረሰቡን በንቃት እንዲሳተፍ ጥሪ ቀርቧል። በማዕድን ዘርፉ በተከናወኖች ስራው ዘርፉ ለውጭ ንግድ የሚያበረክተው ድርሻ በከፍተኛ መጠን መጨመሩን ምክትል ጠቅላይ ሚኒስትር ተመስገን ጥሩነ ተናገሩ። አራተኛው የማይን ቴክስ ኢትዮጵያ የማዕድን ቴክኖሎጂ ኤክስፖ በአዲስ አበባ ኢንተርናሽናል ኮንቬንሽን ማዕከል ተከፍቷል። ኢትዮጵያ ምድሯ ባለሶስት ድርብ ሀብት የያዘ ነው። የከርሰ ምድር ሀብቶች፣ የገጸ ምድር ሀብቶችና ልዩ የአየር ርምደት ታድላለች ሲሉም አክለዋል። መንግስት በሰጠው ልዩ ትኩረትና የወሰዳቸው እርምጃዎች ለደርሱት መነቃቃትና ተስፋ በማምጣት በማዕድን ኢንቨስትመንትና በውጭ ንግድ ከፍተኛ እምርታ እንደተፈጠሩ ነው ያነሱት። ዓለም አቀፍ ኤክስፖ ባለድርሻ አካላት ባለሀብቶችን፣ የቴክኖሎጂዎች አምራቾችና ምሁራን በመሰባሰብ ያሉንን መልካም እድሎች የምናሳይበትና ተግዳሮቶችን በቅንጅት የምፈታበት ወሳኝ መድረክ ነው ሲሉ መልእክታቸውን አስተላልፋል። ለረዥም ዘመናት የቆየው የአብሮነት እሴት የሚጥስና በመገናኛ ብዙሃን የግጭት ጥሪ የሚያደርገ አካላት ላይ መንግስት ሕግ የማስከበር ስራ እንዲሰራ የኢትዮጵያ ሃይማኖት ተቋማት ጉባኤ ጥሪ አቀረበ። አምስተኛው አገር አቀፍ የሰላም ጉባኤ በአርባ ምንጭ ከተማ ተካሂዷል። ሰላምን ለማጽናት እሴቱን ለማጎርበት እንደሚያስፈልግ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ ተናግረዋል። ሰላም የሚመጣው በመለያ ሳይሆን በጋራ ተፈቃቅዶ መኖር ሲቻል መሆኑን ርዕሰ መስተዳደሩ በዚህ ወቅት ተናግረዋል። በሰላም ሴት ግንባታ እስካሁን ከተሰራው ስራ ይልቅ ወደፊት የሚጠበቀን የቤት ስራ ይበልጣል ያሉት አቶ ጥላውም የሃይማኖት ተቋማት ትውልድን የማነት ስራ በአስተምራቸው አካተው ማከናወን ይጠበቅባቸዋል ሲሉ አመልክቷል። በመጨረሻም የውጭ ዜና የጋዛ የተኩስ አቁም በተደጋጋሚ እየተጣሰ በመሆኑ ወደ ተስፋ አስቆራጭነት እንዳየት ስጋት አለኝ ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ አሳሰቡ። ዋና ጸሐፊ የተኩስ አቁሙ ሙሉ በሙሉ እንዲከበረና ለቀጣይ ሁለተኛው ዙር ድርድር መንገድ እንዲጠርግ አጥብቄ እጠይቃለሁ ብለዋል። ለፍልስጤም የራሳቸውን እድል በራሳቸውን የመወሰንና የሁለት ግዛቶች መፍትሄ እንዲመቻች ዋና ጸሐፊ መናገራቸውን የቱርክም ቲአርቲ ዘግባል። ምንም እንኳን በጋዛ መሰናክሎች ቢኖሩም ሰብአዊ አቅርቦት ከዚህ ጊዜ ወደ ጊዜ እየተሻሻለ መምጣቱን ዋናው ጸሐፊው ጠቅሰዋል። ቀጣይ የጋዛ እጣፋንታ ፋንታ የተባበሩት መንግስታት የጸጥታው ምክር ቤት የሚወሰን ያለ ብለዋል ዋናው ጸሐፊ። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ